አላህ በሱረት መቆራ ላይ ይናገራል። የስአሉነ አኒህላቁል መዋቂት ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም እርሷ የጊዜ መለያና መቁጠሪያ ነች በላቸው ይላል። አይ ከዚህ ውጭ ሌላ ምንም አገልግሎት የላት። ልክ አንድ ሰው ወደሆነ ጉዳይ በሚሄድ ጊዜ ሰዓትን አይቶ ሲመለስም ሰዓትን አይቶ እንደሚመለስ አላደረ የዛኔ ይሄ ነገር አንድ ሰው ለምሳሌ ሆነ እንደው ክርስቲያኖች ብዙ ጊዜ ይሄን ጥያቄ ስለሚያነሱ ፀረ ጨረቃን ታመልካችሁ እላችሁ ለማለት ይሄን ያነሳሉ። ቤተ ክርስቲያን ሲሄዱ አንድ ሰው ሰዓት አይቶ ቢሄድና ሲመለስም ሰዓት አይቶ ቢመለስ፣ ይህንን ይሄንን የጊዜ መቁጠሪያና መለያ ያደረገው አመለከው ማለት ነው። ሰዓቱ አይደለም ጊዜ ነው የለየበት፣ ሰዓት ነው የቆጠረበት። አሁንም ይሄ እንዲሁ ሱሙ ሊሩየቲሂ ወአፍትሩ ሊሩየቲሂ አሉ ሙሰላ አለይሂ ሰለላ የረመዳንን መግባት የሚያረጋግጠው ጨረቃ በሚወጣ ጊዜ መጾም ጀምሩ። ልክ የረመዳን ወር ደግሞ ማለቁን የሚያረጋግጥ ሌላ አዲሱ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። ክብረ በዓልን አክብሩ የዛኔ ብለው ተናገሩ። ይህ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ ያለ የሚገርመው መጽሐፍ ቅዱስ ላይ ያለ መዝሙረ ዳዊት ላይ ምዕራፍ 119 ምዕራፍ 104 ቁጥር 19 ላይ አካባቢ ጨረቃንም የጊዜ መለያ አደረግካት እያለ ይናገራል ዳዊት እና ልክ እንዲሁ መጽሐፍ ሲራክም ላይ የጊዜ መቁጠሪያና መለያ እንደሆነች ይናገራል። ክብረ በዓላት የሚያከብሩበትም እሱ እንደሆነ ይናገራል በጨረቃው አስመልክቶ ማለት ነው። እና ይህ ነው የጊዜ መለያና ና መቁጠሪያ ነች። ለቀደምት ነብያትም የነበረች ነች። ልክ እንዲሁ ለዚሁም ዘመን ሰዎች አደረጋት። እሺ ይሄ ነው ሰው እንደዛ ሲቆጠር ስፔሲፊክ አቆጣጠር አለው። አሁን ለምሳሌ ጨረቃ ሲቆጠር የሚቆጠርበት ሲገባ ሲወጣ ላይክ ረመዳን ኦር ሲቆጠር የጨረቃ አቆጣጠርና የፀሐይ አቆጣጠር ሰዓት ይለያል፣ ይመስለኛል አይደለም። እንግዲህ ጨረቃ ስትወለድ ጀምራ ትንሽ ናት ጀምራለች። በሚቀጥለው ቀን እያደገች እያደገች ለወር ያክል ትቆያለች። ከዛ እንደገና አንድ አዲስ ትቆያለች ተንደርድስ እንደገና ትወጣለች። ጨረቃ ግን ፀሐይ ግን እንደዚህ አይደለች አንሳ ከዚያ የምታድግ ነገርና ጊዜ የምትለየባት አይደለችው። እሻል ወራትን የምንለየው በጨረቃ ነው። ለዚህ አገልግሎት ነው አምላክ አላህ ሱብሃነሁ ወተዓላ በቁርአን ላይ እየነገረን። አንዳንዴ 29 ቀን ሊሆን ይችላል፣ 30 ቀን ሊሆን ይችላል። ያ ነው እና እነዚህ ወራት አቆጣጠሮች። የጨረቃ ወራት አቆጣጠር አላህ ሱብሃነሁ ወተዓላ በቁርአን ላይ ተናግሯቸዋል። ሱረቱን ተውባ ላይ ኢነ ዒደተ ሽሁር ዒንደ አላህ 12 ሸህራን፣ የወራቶች ቁጥር ከአላህ ዘንድ 12 ወራቶች ናቸው ይላል። እና ከነዚያ መካከል አንደኛው ዘጠነኛው ወር ረመዳን ይባላል፣ ረመዳን ይባላል። ይሄን ወር ቀደምት ነብያትም ልክ እንደ እኛ እንድንጾመው የታዘዝንበት የጾም ወር ነው። ሌላ ሱና ጾም አላቸው ነብያቶች

ስለዚህ ረመዳን ወር እንድንጾም እንዲጾሙ ቀደምት ነብያትም ታዘው ነበር። ወእና ላ አምረ ልሙእሚኒን ብማምረ ብልሙርሰሊን አሉ ነብ ስለ አላህ ነብያቶችን ባዘዘበት መሰረት ነብያ እናንተ ልማማኞችን አዘዛችሁ ብሎ ተናገሩ እና ይህን ወር ጠብቆ እንዲጾሙ ታዘው ነበር። እኛም ልክ እንዲሁ በነብያት መንገድ ላይ ነን እና ያን ሲጾሙ የነበረውን ጾም ጾሙ ተባለ እና ይህ ነው። ይህንንም የምንይዘው በጨረቃ ወራት አቆጣጠር ነው። ታሪክ ኤክስፕሌን ተደርጓል። ማሻላ በጣም ደስ ይላል። ሰው ጨረቃ በኢድ በዛሬው ቀን ሲወጣ የሚወጣበት ሳይድ ይለያል። ኖት የመጀመሪያው ስትሸርፍ ባለበት እና አይ ቲንክ በቀኝ የነበረው በግራ ይሆናል። ሳምቲንግ እንደዚህ አይነት ነገር አለና እሱን ማለት ጨረቃ የምትወጣው ከአንድ ቦታ ነው ቆርጣ ቆርጣ ላይክ ተላስት ስትሆን የመጨረሻው ኢድ መሆኑን የሚታወቅበት እንደገና አዲስ ጨረቃ ሲወለድ ነው። ይህ ጨረቃ ልክ አልቆ ትንሹና ትወጣለች፣ እያደገች እያደገች ትሄዳለች። እንደገና እያነሰች ትመጣና ሙሉ በሙሉ ትጠፋለች። ከዛ እንደ አዲስ ጨረቃ ትወለዳለች በሚቀጥለው ቀን ማለት ነው። ልክ ይሄኛው የረመዳን ወር ባለቀ ጊዜ የሸዋል ሸዋል ይባላል። ቀጣዩ ከረመዳን በኋላ ያለው ወር ያ ወር መግባቱን የሚያረጋግጠው አዲሱ አጨረቃ ትወለዳለች ትነ ትወጣለች የዛኔ ረመዳን እንዳለቀና ቀጣይ ወር እንደገባ የዛኔ መጀመሪያው የሸዋል ወር አንደኛው ቀን ላይ እሱ በዓል ተደርጎ ይያዛል ማለት ነው። ይሄ ነው። ለምንድን ነው እነዚህን በዓላቶች አለ፣ ሄደን እንጠጣቸው። በእስልምና ሁለት ክብረ በዓል አሉ። ምክንያት አላቸው ወይንስ ዝም ብሎ ነው አላህ ያደነገጋቸው? ላ ምክንያት አላቸው። ያለ ምክንያት አምላክ ምንም አይነት ህግ አይደነግግም። ምክንያታቸው ምንድን ነው? እነዚህ ክብረ በዓላቶች የደስታ ጊዜያቶች ያደረገልን ለምንድን ነው ሁለቱ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ አሉ እነ ለኩል ኡመቲ ዒዳ ወሃዛ ዒዱና ነው ያኒ በዛልከ ዒድ አልፍጥር ወዒድ አልአድሃ። ለእያንዳንዱ ትውልድ፣ ለእያንዳንዱ ህዝብ አመታዊ ክብረ በዓል አለው ለኔና ለኡመቶቼ ደግሞ ሁለት አመታዊ ክብረ በዓል የደስታ ጊዜያቶች ውስጥ ተሰጥቶ ለምንድን ነው በነዚህ ጊዜያት ውስጥ በዓል እንድናከብር ደስታ እንድናሳልፍ የተፈለገው አላማ ምንድ ነው? ምክንያቱም ከሁለት ታላላቅ የእስልምና መሰረቶች የሆኑትን እነሱን ተከትሎ የሚመጣ ነው። እነዚህን ታላላቅ የእስልምና መሰረቶች በመፈጸማችን ምክንያት አላህን በደስታ እንድናመሰግነው ዘንድ ነው። ማናቸው እነዚያ የእስልምና የእስልምና መሰረቶች? አሁን ያለፈው ከአምስቱ የእስልምና መሰረት ምንድን ነው አዲስ እንድናስ ጾም ነው። ከአምስቱ ታላላቅ የእስልምና መሰረቶች አንደኛውን መሰረት ሙሉ እንደው በሰላም እንድንፈጽም አላህ ስለወፈቀን እርሱን በደስታ እያመሰገነው እንድናሳልፍ ይሄ ክብረ በዓል የደስታ ጊዜ ተደነቀቀልን። ሁለተኛው ደግሞ ክብረ በዓል ከየትኛው የእስልምና መሰረት በኋላ ነው የተደነቀቀው? አዲስ ትመልሻለሽ? ጥያቄውን እንድገምልኝ አልኮረጅም አልኮረጅም አልኮረጅም። ጥያቄ በደምብ ክሊር አድርጋ ከየትኛ በፒላርስ ነው የምናወራው? ደረጃዎችና ፒላሮቹና ከሻዳ ቀጥሎ ጾም እያለን የምንቀጥለው ከሰላት ቀጥሎ ጾም ጾምን እንደጨረስን ነው አይደለ? ከአምስቱ የእስልምና መሰረቶች አይወጣም። እሺ ምርጫ ያለሽ ከአምስቱ ማለት ነው። አሁን ይሄ ለምሳሌ ከጾም በኋላ ነው የተደነገገው። ከትልቁ የእስልምና መሰረት አንደኛው ጾም ነው። ያንን በሰላም በመጨረሳችን አላህን ለማመስገን የምናሳልፍበት የደስታ ጊዜ ነው፣ ይሄ በዓሉ ማለት ነው። ሁለተኛው ክብረ በዓል ደግሞ ከሁለት በኋላ የሚሆነው ነው። እሱ ደግሞ ከየትኛው የእስልምና መሰረት በኋላ የሚመጣ በዓል ነው? ዝም ብዬ እንትኖቹን ልንገርህ በቃ ፒላሮቹን ልንገርህ ና። ከዛ አንዱን እናገኛለን። ከሻሃድ አለ፣ ከዛ በኋላ ሰላታ አለ፣ ጾም አለ፣ ሀጅ አለ፣ ዘካ አለ። ስለዚህ ቀጣይ የሚሆነው ከሁለት አንዱ የሚሆነው ማለት ነው። ስለዚህ ሀጅ። ስለዚህ ሁለተኛው ደግሞ በዓል የሚሆነው ከምን በኋላ ነው? ከሀጅ በኋላ ነው። አያችሁ ትልቁን የእስልምና መሰረት የሆነውን አምስተኛዋን በሰላም እንዲያጠናቅቁ እያደረጉ ያሉ ሰዎች ያንን አላህ ስብሀነው ተዓላ ደስታችንን እንድንገልጽ ዘንድ ያንን ደንግወልናል ማለት ነው። ሁለቱ ክብረ በዓላቶች የተደነገጉበት ዓላማ ሁለቱን ታላላቅ የእስልምና መሰረቶች የሆኑትን በሰላም እንድንጠነቅቅ እንድናጠናቅቅ ስለወፈቀን ያንን ጊዜ ያንን ግዚያ አስመልክቶ ደስታ እንድናሳልፍ ነው። ለዚህ ነው ሁለተኛው ጾም ጾማል እንደ

ረመዳንን ጾሞ ከዚያም ከሚቀጥለው ከሸዋል ወር ስድስት ቀናቶችን አስከትሎ የጾመ ሰው አመቱን ሙሉ እንደጾመ ይቆጠራል አሉ። አሁን ቀጣይ የሚመጣው ወር አለ። ከዚህ ወር ስድስት ቀን መጾም ከፈለጋችሁ በተከታታይ መጾም ትችላላችሁ። ካልፈለጋችሁ ደግሞ እያቆራረጣችሁ እስከ ወሩ መጨረሻ ድረስ እያለፋችሁ መጾም ትችላላችሁ። በላጩ ግን በተከታታይ መጾሙ ይሄ ያልኩ ቀጣ አሁን ሌላ በዓላትን በእስልምና ላይ የተደነገጉ ሁለት በዓላቶች አሉ ብለኛል። ሁለተኛው ከሀጅ ቀጥሎ የሚደረገው በዓል ላይ ጾም አለው። እንዴት ነው የሚደረግ? የጾም ነው በዓል ነው? አዎ አለ አለ አንድ የሚጾም ቀን አለ እሱ ነው እ ይጾም አለ። እሱ ያንን እንድንጾም ደንግገዋል ነብያችን ሰለላሁ ዐለይሂ ወሰለም

የሚልኩትን እንዴት ነው ማስቆም የሚቻለው? በአላህ አምሳ ጊዜ እየላከ ያስቆም እንዴት ነው ቅዱሳን ማስቆም የሚቻለው? እንትን ነጥብ አለች ሲመጣ ኔክስት ፎርቲ ምንስ የሚለው እንትን አድርጋቸው ድጋሚ ድጋሚ እንዳይልኩም ላደርጋቸው በቃ ያቋርጡም። አንድ ጊዜ ወላሂ ወደ ከመቶ ጊዜ በላይ ሆኖ ኧረ በአለው ከቤት በወጣ ያቋርጣሉ። እስኪ ነገር ነው ልውጣ መሰል በአሉ ታዲያ የሚያቋርጡት

ሰላም ሰላም። እኔ ጋር ታደርጊያቸዋለሁ ስድስት እንደሆነ መሰል ለሌላ ሰዎች ምላክላቸው ስድስት መሆን አይቻልም። እኔ እኮ መጫወት አልወድም። እሱ እሺ። አሁን እኮ ምን እየተካሄደ ነው? ኦኬ ጌም ነው። ጊፍት ስጡ። እሺ በቃ ጌም ነው ይሄ ነገር ጊፍት ስጡ። አይ ቲንክ እንደ ወይ እሱ አሁን ከዚች ሴትዮ እኔ ባሸነፍ ፌሪ ሆኖ ፌሪ አይሆንም። ማሸነፍ የለብኝም። ሄዳችሁ ለእሷ ጊፍት ስጡ፣ እነሱ እንዲያሸንፉ